ጤና ይስጥልን። የተወደዳቸው የካናል ቲዩብ ቤተሰቦች እንደምን አላችሁ? ለአሁኑ ሁለት መረጃዎችን ወደ እናንተ ለማድረስ ወደናል። አብራችሁን ስለምትቆዩ ከልብ እያመሰገን ወደ መረጃዎቹ እናልፋለን። የመጀመሪያው መረጃችን 44 የገበታ ጨው ምርቶችን ህብረተሰቡ እንዳይጠቀማቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳስቧል። ባለስልጣኑ በሰራው የገበያ ቅኝት አርባ አራት አይነት የምርት መለያ ስም ያላቸው የተለያዩ ባዮዲን የበለጸጉ የምግብ ጨው በሚል ታሽገው ደህንነታቸውና ጥራታቸው ሳይረጋገጥ እንዲሁም የአገሪቱን አስገዳጅ ብሔራዊ ደረጃና የገላጭ ጽሑፍ ደረጃ ሳያሟሉና ሳይለጥፉ ሲቀርቡ የነበሩ ምርቶችን መገኘታቸውን አመላክቷል። እግድ የተጣለባቸው ምርቶችም የሚከተሉት ናቸው። አበሩ ሳዊ ዳይድ ጨው፣ ዛክ የገበታ ጨው ሉሉ የገበታ ጨው፣ ሙሪዳ አዮዳይዝድ ጨው፣ እቱ የገበታ ጨው፣ እቴት የገበታ ጨው፣ እፍታ ጨው፣ ኤልሳ የገበታ ጨው፣ ሴፍ የገበታ ጨው፣ እኔስ አዮዳይዝድ ሳልት፣ ማሚ የገበታ ጨው፣ ሳህል የገበታ ጨው፣ እማ የገበታ ጨው፣ አይወዲን የገበታ ጨው፣ ቃና የገበታ ጨው፣ ሃርመን የገበታ ጨው፣ ውዛት አዮዳይዝድ ሳልት፣ ሀበሻ ባላ አይወዲን ጨው፣ ሪል የገበታ ጨው፣ ሸጋ የገበታ ጨው፣ ጆይ አዮዳይዝድ ሳልት፣ ኮከብ የገበታ ጨው፣ ስኬት የገበታ ጨው፣ ፎር ኤም አዮዳይዝድ ሳልት፣ አዲስ የገበታ ጨው፣ ኤምሬት ጨው፣ አስቤዛ የገበታ ጨው፣ ቶም የገበታ ጨው፣ በረከት የገበታ ጨው፣ ሜናታ የገበታ ጨው፣ ቤስት አዮዳይዝ ጨው፣ አፊያ የገበታ ጨው፣ ዋን በአዮዲን የበለጸገ ጨው፣ አቢሲኒያ የገበታ ጨው፣ ማሩ የገበታ ጨው፣ ባና አዮዳይዝድ ጨው፣ ማራኪ ጨው፣ መክሊት የገበታ ጨው ዳግም የገበታጨው አዲስ የገበታጨው አፌ ጨው ኦማር የገበታጨው ገዳ የገበታጨው እንዲሁም ንጹህ አዮዳይድ ሳልት ናቸው። ወደ ሁለተኛው መረጃችን ስናመራ በሀገራችን የሴቶች ቁጥር እየጨመረ መሆኑን ማዕከላዊ ማዕከላዊ ስታስቲክ ኤጀንሲ ያስታውቋል። ኤጀንሲው የኢትዮጵያ ሕዝብ ቁጥር 109.4 ሚሊዮን መድረሱን የገለጸ ሲሆን የተለያዩ ዓለም አቀፍ ተቋማት ግን የኢትዮጵያ ሕዝብ ብዛት ከ120 ሚሊዮን በላይ እንደሆነ መረጃዎችን ማውጣታቸው ይታወሳል። ኢትዮጵያ የህዝብ ቆጠራ ያካሄደችው በ2007 ዓ.ም የነበረ ሲሆን በወቅቱ የህዝብ ቁጥር ብዛት 73.7 ሚሊዮን መሆኑን ይፋ ተደርጎ ነበር። በ2007 ዓ.ም በነበረው የህዝብ ቆጠራ የወንዶች ቁጥር ከሴቶች ቁጥር ሲነጻጸር የ700 ሺህ ብልጫ የነበረው ሲሆን አሁን ልዩነቱ ከ250 ሺህ በታች ሆኗል ሲል ኤጀንሲው ጠቁሟል። ለነበረን ቆይታ ከልብ እናመሰግናለን። መልካም ምሽት።